አቶ ኑሮ አህመድ የአግማስፎምና ውሃ ፋብሪካ ባለቤት ሲሆኑ ለዘጠኝ ቀናት በሚቆዩ የኮምቦልቻ ሀገር አቀፍ የኢንዱስትሪና ፋይናንስ ኤክስፖ ላይ ከተሳተፉ አምራቾች መካከል አንዱ ናቸው። ከዚህ በፊት በአካባቢው የማይመረቱ ምርቶችን እያመረቱ መሆናቸውን የሚናገሩት አቶ ኑሩ በወሎ ኮምቦልቻ እንዲህ አይነት ሀገር አቀፍ ኤክስፖ መካሄዱ የኢንቨስትመንት ሁኔታዎችን አጥንቶ ወደ ቀጣይ የልማት አቅጣጫ ለመግባት እድል የሚፈጥር ነው ይላሉ። ስፖንጅና ውሃ እናመርታለን። እንደሚታወቀው ኮምቦልቻ እምብርት ከተማ ነች። ብዙ ብዙ ፋብሪካዎች የሚያመርቱ ለምሳሌ ፎ የሚያመርቱ ፋብሪካዎች ያሉት አዲስ አበባ ነው። ከአዲስ አባ እዚህ ድረስ እየመጣ ነው። ይሄ ትራንስፖርት ኮስቱ ራሱ ከፍተኛ ነው። ውሃውን ብንወስም እንደዚሁ ነው። ወደፊት ለምንስራቸውና ለምናቅዳቸው ስራዎች ቢዝነሶች መነሻ ሀሳቦችን እናገኛለን ብለን እናምናለን። ወትሮም በኢንዱስትሪ ማዕከልነቷ ትታወቅ የነበረችው ኮምቦልቻ ከቅርብ ጊዜ ወዲህ ደግሞ ባላት ኢንቨስትመንት አመችነት ወደ ተሟላ የኢኮኖሚና ሎጂስቲክስ ማዕከል እንድትሆን መመረጧንም የከተማ አስተዳደሩ አስታውቋል። የኮምቦልቻ ከተማ ከንቲባ ሞሐመድ አሚን ዩሱፍ የኢንዱስትሪና የፋይናንስ ኤክስፖ መዘጋጀቱ በአካባቢው ያለውን ጸጋ ለይቶ ወደ ሀብት ለመቀየር ሚናው የጎላ ነው ብለዋል። የወሎ ማህበረሰብ ለዘመናት አብሮነትን ባህሉ ያደረገ በመሆኑ ሰላምን ለሚያናጉ ድርጊቶች ቦታ የማይሰጥ ነው ሲሉ ከንቲባው ተናግረዋል። ኮምቦልቻን ከተማና አካባቢው ከፍ ሲልም ወሎ የሚባለውን አካባቢ አለን የምንለው ትልቁ ጸጋችን አብሮነት ባህሉ ያደረገ የተለያዩ ብሔር ብሔረሰቦችና እምነቶችን በአንድነት ከምንም ነገር በላይ ሰውነት ይቀድማል ብሎ በፍቅር የሚኖር ማህበረሰብ ነው። ይህ አስተሳሰብ በአንድ ወቅት ብቻ የተገነባ ሳይሆን በብዙ መቶ ዓመታት ማህበረሰቡ በሂደት እያደሰ እያላቀ ያመጣው ውጤት ነው።